እንደነ ሰላም፣ እንኳን ደህና መጣህ መክቤ። ሰላም ነው ወይ? ለመጀመሪያ ጊዜ እንግዲህ ያው የደሜ ሚዲያ ኔትወርክ ስርጭቱን ጀምሯል። እንኳን ደስ አለህ። ከብዙ ሙከራ በኋላ እንግዲህ አሁን በቀጥታ ነው አብዛኛውን የምንሰራው። ይሄ የሙከራ ስርጭታችን ስለሆነ እንትኑን መረጃውን የምናቀርበው በደሜ ሚዲያ ወቅታዊ ትንታኔ ወይም ዳሰሳ ነው የምለው፣ ደሜ ወቅታዊ ነው የምንለው እና አብዛኛውን ጊዜ ብዙ ሙከራዎች ስናደርግ ቆይተናል። እንኳን ደህና ወንድሜ፣ ለብዙ ዘመናት ተጠፋፍተን ነበር። ያው እንግዲህ እኔ አሁን በደሜ ሚዲያ ነው የምንጠራው። ያው መግብ ሸዋ እንኳን በሰላም መጣ በገነጋ ጡፍት በገነጋ ኤግደኒ ሲስ ደበለቴ ነሞተ ነው ደጌፈተን ሁንዱማ ኒገለተውን ፈና እንግዲህ አንተን ወንድሜን እንዳልከው በተለይ በዝግጅት በዚህ በዝግጅት አንጻር ስንገናኝ እንግዲህ የተወሰኑ ዓመታት አልፏል። አይቲንክ ከአምስት ስድስት ዓመት ያለፈን ይመስለኛል። የለውጡ ዋዜማ አካባቢ ነበረ ስንገናኝ የነበረው። አንዳንድ ነገሮችንም ጀምረን ያው እስከ ፍጻሜው ልንሄድ አልቻልም። አሁን እንደገና መጥተናል። አንተም እንኳን በሰላም አገኘውክ ደስ ብሎኛል። ሙሉቀን አመሰግናለሁ። በጣም እንግዲህ አሪፍ ነው። ያው እንደሚታወቀው የደሜ ሚዲያ በአዲስ ፕላትፎርም ነው የመጣው። ብዙ አይነት ቴክኖሎጂዎችን እንኳን ባንጠቀምም በሚቻለን ደረጃም ሕዝባችንን የማገልገል ለሕዝባችን ድምፅ የመሆን ስራን እንሰራለን ብለን እናስባለን። ኢንተርቴንመንት ነው ደሜ ሚዲያ ኢንተርቴንመንት ነው። በአጠቃላይ የተለያዩ ፕሮግራሞችን ለማቅረብ ነው የምንፈልገው። ከሀገር ውስጥም እናንተ ሙያ ጠገብ ባለሙያዎች አሉበትን ከዚህም በፊት አብረን የነበር በጋዜጠኝነት ሙያ አብረን ያሳለፍናቸው ልጆችም እንዲሳተፉ እናደርጋለን። እንግዲህ ዲሜ ሚዲያም አዲስ በመሆኑ እንደ አዲስ ሰብስክራይብ መደረግ አለበት፣ ሰፖርት መደረግ አለበት። ለዚህ ደግሞ አንተም እኔም በበኩሌ ሌሎችም ሜምበርሺፖች አሉ ወደፊት የምናመጣቸው በዚህ ላይ የሚሳተፉበት ጉዳይ አለ። አሁን ይኸኛው የሙከራ ነው፣ የመጀመሪያ ሙከራችን ነው የምናደርገው እና አንድ ተብሎ ነው እንግዲህ እንቁላል ዝም ብሎ ወደ ጫጩትነት አይቀየርም። ቀስ እያለን ወደ ዶሮነት መሄደው እና ደሚ ሚዲያ እንኩ ያለንን ብለን ጀምረናል። ነገ ከነገ ወዲያ ደግሞ የበሰለ ነገር ይዘን መጥተን በአድማጮቻችን ጆሮም የምንሰማ የምንዳምጥ የምንደመጥ እንዲሁ የምንታይ እንሆናለን ማለት ነው። እና መክብቤ እንግዲህ ሙያ ጠገብ፣ በሚዲያ ዙሪያ ላይ ብዙ አመሰርተሃል፣ ብዙ አገልግሎት አድርገሃል። ዛሬ እዚህ በመከሰትህ ከልብ የተሰማኝ ደስታ ልገልጽ ልፈልጋለሁ እና ደሚ ሚዲያ በወቅታዊ ጉዳዮች ላይ ዳሰሳ እናደርጋለን። በጣም ጥሩ አድማጮቻችንም፣ በአጋጣሚ ይህንም ፕሮግራም እየተከታተሉ ያሉትም እንዳልከው ለሙከራ ነው አሁን ያለነው። ዝም ብለ ሰላም ነው የምንባባላው የጠለቁ ነገሮች ወይም ደሞ ዲቴይል የሆኑ ሀሳቦችን ዛሬ አንስተን አንወያይም ወይም አንነጋገርም። እንደው ራሳችንን ለማስተዋወቅ ነው። በሙያ ያው አንተም በሙያው የእውቀቱ ጠገብ ጸገብ፣ ባለሙያነ ነ በጋዜጠኝነት ወይም ጆርናሊዝም ሙያ ውስጥ አብረን ለብዙ አመታት ሰርተናል። ያው በዚህ በውጭ አገርም ደግሞ በጓደኝነት እንደ ፋሚሊም በብዙ ነገር የምንተዋወቅ ነው። ከምትተዋወቅ ሰው ጋራ ደግሞ የበለጠ ሞር ተግባብተ ትሰራለ ትከባበራለህም የባክግራውንድ የሙያ እውቀትም ስለምትተዋወቅ ያለ ማለት ነው። ከዚህ በተረፈ እንግዲህ ስለራሳችን ብዙ ባንል ጥሩ ነው። በእኔ በኩል ያለው ይሄ ነው። ሌላው ግን አንድ የምጨምርበት እንደው ከማጠቃላይ ላይ በፊት የአሁኑን ሀሳቤ ማለት ነው እንዳልከው ፖለቲካል ኢሹ ብቻ ሳይሆን እንዳሰብከው ኢንተርቴንመንት ወይም መዝናኛዎችንም እንደሚጨምር ተናግረሃል። በእርግጥ ያንን አላቅም። ያም ከተጨመረ በጣም ደስ የሚለው ኢንተርቴንመንት የሚያዝናኑ ፕሮግራሞችን፣ ወቅታዊ ጉዳዮች ላይ ደግሞ ትንታኔ የሚያስፈልጋቸው ጉዳዮችም ላይ የራሳችንን ምልከታና ትንተና እየሰጠን በተጨማሪም ደግሞ በተለይ እኔ በዜና ነው የኔ ሙያ ዜናዎችንም ያቀረል በተቻለ መጠን ሕዝባችንን ለማገልገል እንሞክራለን። ይህንኑ ነው እንግዲህ ምንድን አሁንም እንኳን ደህና መጣ ላለው በተለይ በደሜ ሚዲያ ኔትወርክ ፕላትፎርም ላይ ከፌስቡክ ጋር እናገናኘዋለን፣ ከኢንስታግራም ጋር እናገናኘዋለን፣ ከትዊተር ጋር እናገናኘዋለን፣ ዩቱብ እናገናኘዋለን። ሁሉም ነገር ጨርሰን አንዴ በጣም የተቀናጀ ሚዲያ ይዘን እንወጣለን ብዬ አምናለሁ። በዚህ በደሚ ሚዲያ ላይ ዜናዎች፣ ወቅታዊ ዜናዎች ይቀርባሉ፣ ወቅታዊ ዳሰሳዎች ይቀርባሉ። የብሔራዊ ደህንነት ጉዳዮች በተለይ የኢትዮጵያ ብሔራዊ ደህንነት ጉዳዮች፣ የሚሊተሪ ጉዳዮች፣ የኢኮኖሚ ጉዳዮች ሶሻል ላይፍ የኢትዮጵያ ሕዝቦች የሶሻል ሚዲያ ጠቅላላ እነዚህን አንድ ጠቅላል እያደረግ በሳምንት አንድ ቀን ለሰላሳ ለአርባ ደቂቃ ለስሳዎች ትንታኔዎችን የምንሰጥበትን እየሰራን ነው ያለ ነው። አንተም ቢቻልም እዚህ በሚዲያችን ውስጥ መጥተው ከኛ ጋር እንዲሳተፉ ወይም ደግሞ እንዲረዱን የምታቃቸውን ሰዎች እንዳስተባብርልን ሞር ሚዲያችን እያደገ ይመጣል። በተለይ እንደ ኦሮሞ የኦሮሞ ሚዲያው ስንሰራ እንደከረምን ሰዎች እንደ ፕሮፌሽናል ጆርናሊስት ብዙ ስራ ይጠበቅብን ነበር። ነገር ግን ካለን ከማህበራችን የሚዲያ እይታ አኳያ ሚዲያችን በኦሮሞ ሚዲያ በኩል ያለው በጣም ደካማ ደካማ ደካማ የሆነና ያለው ሚዲያ እንኳን ሰፖርት እየተደረገ አይገኝም። ምክንያቱም ምን እንደሆነ ሊገባኝ አልቻለም። ያ ራሱ አንዱ የሚዲያን ፓወር በኦሮሞ ዘንድ ገሎታል ማለት ይችላል። ተመልከት፣ አብዛኛውን የኦሮሞ ሚዲያ ብዙ አለ አታያቸው አየ ሚዲያ ከጦር መሳሪያ ይበልጣል። ለዚህ ነው እንግዲህ አሁን ብዙ ጊዜ ቲክቶክ ላይ ዩቱብ ላይ ምናምን እንቆያለን። እኛ እንኳን አሜሪካ ውስጥ ብዙ ስላለን ብዙ ጊዜ ሚዲያ ላይ መተን ስራ እንሰራለን ሙያችንን ብቃታችንን እናሳያለን ብለን እንሞክራለን። ሰፖርት ከሌለ ግን ጀምረን ነው የምታቆመው። አይታል ከዚህም በፊት አምስት ዓመት ስድስት ዓመት አይሞላንም እኮ ነው? አዎ ይሞላል እንግዲህ ነገ ወቅታዊ ዳሰሳ እንጀምራለን ደሜ ወቅታዊ የሚል በትልቅ ባነር ጽፈን ነው ነገ ደግሞ በሁለተኛ ክፍላችን የምንመጣው። ዛሬ እስኪ ከወቅቱ ጉዳይ ውስጥ አንድ ጋዜጠኝነት፣ ሰሞኑን ትላንትና በፋና ቴሌቪዥንና ራዲዮ ላይ አቶ ጌታቸው ረዳም ብዙ ጀነራሎች ብዙ የትግራይ ቲፔል ባለስልጣናት በዘረፋም በገፈፋም በወንጀል ተጠያቂ መሆናቸውን ምስጥሩን ዘርግፈዋል። እንዴታየው በጋዜጠኝነት ያንን መክሮሻዋል። ያው ከሙያ አንፃር የምንጠረጠራቸው ነገሮች አሉ። ያው እንደዘረፉ አሁን ትግራይ ክልልና የተወሰኑ አካባቢዎች ዘረፋው ታወቀ እንጂ ኢትዮጵያ ሙሉ አካባቢ እነዚህ ባለስልጣኖች ሲዘርፉ እንደነበሩ እና እንደዘረፉ እናውቃለን። ግን በአቶ ጌታቸው ረዳ አንጻር ስታይ ሰውየውን ገፉት ገፍተውት ወንጀል ስንሰራም ከኛ ጋር ተባባሪ ስለነበረ ሚስጥሩን አያወጣም ብለው ያሰቡ ይመስለኛል። ምክንያቱም ውሳኔው ላይ እሱም ነበርበት። ለምሳሌ እዚህ እስከ ኮምቦልቻ ወሎ፣ የተወሰኑ አካባቢዎች የመንግስት ባንክ ወደ ዘጠኝ መቶ ሚሊየን ብር በላይ ወይም ወደ አንድ ቢሊየን የሚጠጋ ብር በላይ ከመንግስት ካዝና ይዘረፍ የግሎቹን አንንካ ብለን በማዕከላዊ ኮሚቴ ወይንም ሴንትራል ኮሚቴ በሚባለው ሰባቱ ሰዎች በሚወስኑት በነዛ ሰባቱ ሰዎች ነው የተወሰነው እና እኔም ከወሰኑት ውስጥ አንዱ ነኝ ብለዋል። ከዛ አንጻር ሌሎቹንም ስታይ አሁን አውሮፕላን ከሱዳን ትግራይ እንደሚመላለስ ኢትዮጵያ ኢትዮጵያ እንግዲህ አየር ግዛቷን አትቆጣጠርም ማለት ነው። አሁን ከዚህ አንጻር እንደው የኢትዮጵያ መንግስት ለመውቀስ ሳይሆን ይህንን ያህል ከጎረቤት ሀገር ተገናኝተው አውሮፕላን ከትግራይ ሱዳን፣ ከሱዳን ትግራይ ሲመላለስ ይሄ ይሄ የሚስጥርም አወጣ። እንግዲህ ሌላው ደግሞ አልዋጋ ያሉትን ወጣቶችን ሁሉ ጦር ሜዳ የሸሹትን ሲረሸኑ እንደነበረ እንደሚያውቅ ሌሎች ሌሎቹም ግን እሱ ብቻውን እንደሆነ እና ዞሮ ዞሮ እንዴት አየኸው? ከጋዜጠኝነት አንፃር ላልከኝ እንደሚመስለኝ ብዙ ሚስጥሮችም ከእኛ ጋር ስለሰራ የወንጀሉን ተሳታፊ ስለሆነ እኛን ያጋልጠናል ብሎ እንዳላሰቡ ነው የምገምተው። ሌላም ሌላም ብዙ ነገር ማለት ይቻላል። ያው ቀደም ብለህ እንደነገርከኝ ሰዓትም ስለሌለን እንዲሁ ላሳጠረው ብዬ ነው። ሌላ ተጨማሪ ጥያቄ ከሌለ ወይንም ደግሞ ራስም የራስ ምልከት አልተባለም። አንዴ ባለፈውም፣ በተለያዩ ሶሻል ሚዲያ ላይ ጥያቄ ከሆነብኝ አንዱ ቲፒኤልኤፍ፣ ከኢህአዴግነት ወጥቶ ወደ ትግራይ ገብቶ ጦርነት አውጆ ኦልሞስት ሰባት አመት ምናምን ሆኗል። እኔ የሁልጊዜ ጥያቄ የሚሆንብኝ እነ ገብረ ጽዮን የትግራይ ባለስልጣናት ምናምን በምንድን ነው ለሰባት አመት ምንም ኢንካምና ገንዘብ ሳይኖራቸው ሊኖሩ የቻሉት የሚለውን መልስ እኔ ጌታቸው ረዳ ይሰጠኝ ይመስለኛል። እ የጌታቸውን ረዳን አንደኛ ስምንት ቢሊዮን ብር አድ ያለው አለ ስልጣን ላይ በነበረበት ስምንት ቢሊየን ቢሊዮን በተመለከተ እንግዲህ ማክበብ ቢሊዮን ስምንት ቢሊዮን ብር ለቲዲም ለትግራይ ዲፌንስ ፎርስ ሰጥቻለሁ ሲል ጀነራሎችንም ያጠቃልላል። የህዋት ማዕከላዊ ሰንትራል ምናምን በጥማጡን ጠቅላላ ይመለከታል። ማለት እኔ መግብቤ ታውቃለህ አንድ ወር ያለ ስራ መኖር አንችልም። ሰባት ዓመት እነዚህ ሰዎች ከፌዴራል መንግስት ኢንካም ከሌላቸው እንዴት ኖሩ የሚለውን እስቲ እንገምዱ እንተንትነው ምንድን ነው የምታየው እዛ ላይ ጌታቸው ካወጣው ጋር እንዴት ታገናኘዋል ቀደም ብሎም እንደዚህ የሚጠረጠሩ ነገሮች ነበሩ ለምሳሌ ጦርነት አንድ ቀን ይካሄዳል ብለው ብዙ መሳሪያዎች እንደደበቁ ብዙ ነገሮችን እንደደበቁ የአደባባይ ምስጢር ነው ብዙ ካምፓኒዎችን በውጭ ሀገር ከፍተው እንደ ሆልሴል የመሳሰሉትን፣ እነህ በአሜሪካ ውስጥ የሚታወቁ ለምሳሌ እንደነ ጃይንት፣ እንደነ ሴፍዌይ፣ እንደነ ኮስኮ የሚባሉ እነዚህ ትልልቅ የዩናይትድ ስቴትስ ስቴቶችን ሁሉ የሚያጠቃልሉ ካምፓኒዎች የጥቂት ቢሊነሮች ካምፓኒ ናቸው። ህወሀትም ልክ እነዚህን ካምፓኒዎች በተለይ አቶ ጌታቸው ባጋለጡት መልክ ስታየው ሱዳን ውስጥ ተከፍቷል። ኬንያ ውስጥ ከዚህ በፊት እንደነበሩም እኔም የማውቃቸው ነገር ነበረ። ኬንያ በስደት ላይ በነበርኩበት ጊዜ ሻቢያን በተመሳሳይ እንደዛ መኪና ሁሉ አላቸው። አውቶቢስ መኪናዎች አሉ። የከተማ ውስጥ የአደባባይ ሚስጥር ነው። አንተ የድርጅቱ አባል ሆነ በጎረቤት ሀገር ስትሰደድ አንዱ የኢኮኖሚ ተጠቃሚ የምትሆነው በነዚያ የትራንስፖርት ዘርፍ ነው። ለምሳሌ አውቶቢስ ይኖራል ታክሲዎች ይኖራሉ፣ ሆቴሎች ይኖራሉ። እና አሁን ሰባት ዓመት እና ስድስት ዓመት እነዚህ ሰዎች ያለ መንግስት፣ በእርግጥ አሁን ከፕሪቶሪያ ስምምነት ወዲህ ሁለቱን ዓመት መንግስት ድጋፉን እያደረገ ነው። ከዛ በፊት ያሉትን ስፔሻል የአምስት ዓመቱን እንዴት ኖሩ የሚለውን ጥያቄ ስታነሳ በእህል ደረጃ እህል በማጠራቀም ገንዘብን ቅድም እንደነገርኩ በተለያዩ የዓለም አቀፍ ባንኮች በመደበቅ በጎረቤት ሀገሮች የተለያዩ ካምፓኒዎችን በመክፈት በዛ አይነት እንደኖሩ፣ እንደው አልተዘጋጀንበትም እንጂ አሁን ድንገት በድንገት ሀሳቡን አነሳን እንጂ ወደፊት እንዘጋጃለን። ምክንያቱም ነገ ለሁለተኛ ጊዜ ደግሞ ስለምንሄድ ሞር ነገ ከነቀኑ እፈርት ካለው ገንዘብ እነሱ ከዚህ በፊት ሲያጠራቅሙ የነበሩት ይሄ ሮ አማራ የመጣው ሪፖርት ራሱ ምን እንደሆነ የሚያሳይ ነገር አለን። ከዚህ ማስታወቂያ በኋላ እንመለሳለን። አንድ ጠብቀኝ።

አሁንም ህዋት ፓወርፉል ነው ላለው ስልጣን ላይ ነው ያለው ላለው። ለዛም ነው ለመንግስት ሄዴክ የሆነበት። ላለፉት ሰባት አመታት ህዋት ከፌደራል መንግስቱ ከወጣ በኋላ ዳውን ዳውን ከወያኔ ከሚል ከተባለ በኋላ ችግሮቹ የጨመሩ እየጨመሩ አንድ ነጥብ ሁለት ሚሊዮን የሚያልቅበት ጉዳይ ተፈጥሯል። ኦሮሚያ ውስጥም ጦርነት አለ፣ አማራ ክልል ውስጥም ጦርነት አለ። ይሄ ጉዳይ በደሜ ወቅታዊ ጉዳዮች ላይ ሙር በጣም ጥልቀት ገብተን ምንተነትነው ይሆናል እውነት ህወሃት ተባሮ ትግራይ ገብቱም ስልጣኑን ለቋል ወይ የሚለውን ጠቅላላ ካየህ ብዙ ንግግሮች ወይም ብዙ ትንታኔዎች ልንሰጥበት ወደምንችልበት ደረጃ ላይ ያለ ነው። ሰዓታችን እያለቀ ነው። ማሳብ ስትና ነገ እንመለሳለን። መክብ አው በእርግጥ ሰዓታችን አልቋል። ያው ሌላ ምንም ተጨማሪ የምለው ነገር የለም። አንዱ ደስ የሚል በዚህ አይነት ሁኔታ ፕሮግራም መጀመራችን ጥሩ ነው። ምናልባት እዚህ ፕሮቫው ላይ የምታሳየው ፕሮቫ ላይ እንደ ማስታወቂያ በመሃል የሚገባው ላይ በተለይ የኦሮሞና የአማራ አንድነት ምናምን የሚላለና ሌሎች ብሔረሰቦችም ስለሆነ ነው፣ እናስተካክለዋለን ማለት ነው። ያንን ለማለት ነው። ይሄ ነው እንግዲህ በእኔ በኩል ያለው ሀሳብ። ያው ለዛሬው ይህንን ነው ማለት ይፈልጉ። አሁን እንግዲህ እናመሰግናለን። ደሜ ሚዲያ ወቅታዊ የቀጥታ ስርጭት ለሙከራ ዳሰሳ እያደረግን ነበር። ዌልካም ቱ ባክ ቱ ደሜ ሚዲያ ኔትወርክ ላይ ወደፊት ታገኙናላችሁ። ነገም የተጨማሪ ሀሳቦችን ይዘንላችሁ እንቀርባለን። ነገ በወቅታዊ ጉዳዮች ላይ በሀገር ዘረፋም ገፈፋም በወንጀል ላይ የተሰማሩት እነማን ናቸው የሚሉትን እና ሌሎችንም ወቅታዊ ዜናዎችንም ይዘንላችሁ እንቀርባለን። የዛሬው ፕሮግራም እኔና መክብ በጋራ ሆነን በደሜ ሚዲያ ኔትወርክ ያቀረብንላችሁ የዛሬውን በዚህ አጠናቀናል ነገ በተመሳሳይ ፕሮግራም እስከምንገናኝ እኔ በራሴ በኩል ሰላም ዋልውላለሁ መክብብ የምትለው ነገር ካለ ወደ አንተ ሄድና ፕሮግራሙ እንዘጋለን እኔም ሰላም በያላችሁበት የአገር ሰዓት አቆጣጠር ያመሻችሁም በሰላም ደሩ እየነጋ ላለም እንግዲህ እንኳን በሰላም ወደ ቀኑ መጣችሁ ላለው ቻው ላለው እኔ